እንደዚህ አይነት ውሳኔ ውስጥ እንደዚህ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ሩታ አንቸቴን በላችኝ። የምሬ ነው የምላችሁ። ቪዲዮውን ሳየው ሳላስበው እምባዬ በቃ እንጃ። ምን እንደምላችሁ አላውቅም ግን አብርሽ ምን አይነት ባለጌ ልጅ ነው ቆይ አይደለም የሆነ እኮ ሰው ያፍራል እኮ ሰው የሆነ ስህተት ሰርቻለሁ ብሎ ይሸማቀቃል ምንድነው ቆይ እየተገለባበጥ ያለኸው ቆይ አንተም መንፈስ አለብ ልብል በኢየሱስም ብቻ እኔ ሩታ የምሬ ነው ምላችሁ በጣም ይቅርታ ቪዲዮን ሳየው እንዴት እንዳነባው ብቻ ሩታዬ እኔ አሁን ስሜታዊ ላለመሆን ሞክራለሁኝ ቤተሰብ አብርሽ ግን አላማህን ንገረን ቆይ ሁለት ሚስት እንዲኖርህ ነው የምትፈልገው? ወይስ ሚስትና ውሽማ እንዲኖርህ ነው የምትፈልገው? ምንድን ነው ፍላጎትህ? ወይስ በቃ አንተ የዋህነ ሰዎችን ለማስደሰት ይሄን የምታደርገው ነገር ነው? እስኪ ማንነትህን ነገርን። ማለት ምንድን ነው የሚገለባብጥ? ሄርሜላ ትላንትና የፕራንኮን ተውት ሰሞኑ ግን ሩታን እንትን እያላት ነበር፣ እያመነጫጫቃት ነበር። በስነ ስርዓት አውሪ አንቺ፣ ከሰው መግባባታችም ሰው መረዳታችም የተለያየ ነገር እያላት ነበረ ማለት ነው። አሁን ምን ይላል? ለብቻችን ስንሆን ሪላክስ አደርጋለሁኝ፣ በነፃነት የፈለግኩትን ነገር አወራለሁኝ፣ ስለዚህ ዛሬ ለብቻችን እንድናወራ ጠራኋት ብሎ አለ ማለት ነው። አረባክ እሺ አትልማ! ሆ! አረ ምን አይነት ስንት አይነት የምር ሰው እኮ ስነ ምግባሩ አንድ አይነት መሆን አለበት። ለምሳሌ አው እነዛ ልጆች አይባሉ ካንተ ኩዮች ቡችሎችህ እቤትህ ተከትለው ይመጣሉ። ሮም ተከራይተህ ቡታጅራ ስታርፍ ቡታጅራ ሮም ላይ ይመጣሉ። እነዚህ ልጆች የበኩር ልጆች ይመስል ቂጥ ለቂጥ ይከተሉሃል። እንደገና ወሸሚት አለ አለች ለመታረቅ መተህ ጭራሹንም ጉዳዩን በጥብጠህ በጥብጠህ ልትሄድ ነው ማለት ነው። ትንሽ አታፍርም? ደግሞ ልጄን ማየት ተፈልጋለው መንካት እችላለሁ ወይ ምናምን መተለው ማለት ነው አንተ ሰውኮ አንድ ስነ ምግባር ሊኖረው ይቻል ይገባል። የምር መገለባበጥ አይደለም። አንተ ወንድ ልጅ ነህ። በቃ ዝቺ ጋር ሩታን ፈልገ ከሆነ የመጣኸው ሄርሚላ ጋር ያለህን ግንኙነት ማቁ እነዛ ብችሎችህን ወደ የቤታቸው ማባረር። ከዛ ስራህና ስራህ ሊሆን የሚገባው ሩታን መከታተልና ና ባይዘዌ ቡታጅራ ከመጣህ በኋላ ብዙ መንገዶች ነበሩ ሩታን ለመታረቅ ማለት ነው። ግን አንተ የለም፣ አትችልበትም። ንግግር አትችል፣ ተግባር አትችል። ይሄ ኮ ማለት በቃ ላይፉ ላይ ይሄ ነው ማንነትህ። ገባህ? ሰው አንዱን ሳይችል፣ አንዱን ግን ይችላል። አንተ ግን የምትኖረው ላይፍ እንዲህ ነው። በቃ ውትንክት ያለ ህይወት። እናቴን ወዳታለሁ ማለት የአፍ ብቻ መሆን የለበትም። አብዬን ከወደድካት በዙሪያ ያሉ ሴቶችን ማክበር ነው። አንተ ግን እናትህን ትወዳለህ፣ ሄርሜላን ትወዳለህ። ለሩታ ግን ትንሽ ክብርም ሆነ ትንሽ በቃ የሆነ ስሜት አይሰማህም ማለት ነው በጣም ያስጠላል ይሄ የምር ይሄ የአስመሳዮች አንደበት ነው አንተ ቆይ ትንሽ ማለት ልጁ ሲወለድ እንደው ልጁ ስለኔ ምን ይላል ብለህ አታስብም እንዴ እንደው በእርግጥ ሰው ምንም ነገር ቢል አታስብ እንደማታስብ ነግረህናል ምንም ነገር ብትሉኝ እኔ ፈጽሞ አላስብም ብለህናል አቃላውኝ ግን የሆነ ነገር አለ እኮ በቃ አይደለ ይሸክካል የምር በጣም ነው የሚያስጠላው ቡታጅራ መተህ የሩታ ሀገር የትውልድ ሀገሯ ቡታጅራ ነው። የሄርሜላ ትውልድ ሀገሯ ቡታጅራ ነው። የአንተ ትውልድ ሀገር ቡታጅራ ነው። እዛ ሀገር ላይ የምታደርገውን ነገር በጣም ያስጠላል። ባይዘዊ እየመጣችሁ ይሄ መናፈሻ ላይ ምን ምን እንደምትሰሩ እኔ እንዳለ ከነ ሙሉ መረጃ ኢቭን ፎቶ፣ ቪዲዮ ተልኮልኛል። ለአንተ ክብር ስል ነው ከመች ከመች ትስተካከላለ የሚል ተስፋ ስላለኝ ነው። ምንም ነገር የማለቅብህ ማለት ነው እና ብትመለስ ይሻላል። እውነት ህይወት አጋርህን ከፈለግካት አሁን በመጣህበት ወቅት በዚህ ሳምንት ራሱ ብዙ ተጽዕኖዎችን ታደርስ ነበረ። ሩታ ላይ ብዙ ነገሮችን ማስተካከል ትችል ነበረ። ጉዳያችሁ ላይ ይሄ አለመግባባት የተፈጠረው ላይ ብዙ ተጽዕኖ ታደርስ ነበር፣ ግን የለክም። አንተ ሊከፋህ አትፈልግም። ሰው ረግጦህ እንዲሄድ አትፈልግም። ጥሎህ እንዲሄድ አትፈልግም። ሁሌ የበላይ መሆን ትፈልጋለህ። ሁሌ ማሸነፍ ትፈልጋለህ። ይሄ ግትርነትህ ነው ሩታን እያሳጣህ ያለው ማለት ነው። ሩታ ችግር የለውም እኮ ህይወት ይቀጥላል። ብዙዎች ሲንግል ማም ሆነው ልጆቻቸውን አሳድገዋል። ይብላኝ ላንተ እኛም እናግዛታለን፣ ግን ያው አንተን መሆን ስለማንችል ነው። ሩታ እንግዲህ የቀጠሩን እንትን እንዳራዘመችው ታውቃለህ። የፍርድ ቤት ቀጠሮን ማለት ነው። ምክንያቱም ቡታጅራ ስትመጣ መችለም ትክክለኛውን ይቅርታ ጠየቀኝ እያለች እንትን ትላለች ማለት ነው። እና ትዝካላችሁ ከሄርሚላና ከእሷ ጋር ሆኖ አብርሽ ቤት ራሱ ሲለቁ ምን እንዳለ ታውቃላችሁ? በቃ ዝም በት ለአንዴና ለመጨረሻ ጊዜ አግኝቼ አወራታለሁ፣ ከሰማች ትስማ፣ ካልሰማችም የኔና የእሷ ነገር ያበቃለታል ብለዋል ማለት ነው። ስለዚህ ያው አገኛት፣ አናገርኳት ሊል ነው። ይሄ ሩታን ለማስቀጥቀጥ ሩታን ጥፋተኛ ለማስባል የተደረገ ነገር ነው። በጣም የሚደብረው በጣም ነው ማዝንብ። የምር ቢያንስ እህቶችን ወንድም እህቶችን እናቴን ወዳለው ትላለህ፣ ግን የምታደርገው ነገር ፈጽሞ ተቃራኒ የሆነ ነገር ነው እና እኔ ሳላስበው ነው ሩታ በቃ አስለቀሰችኝ። ምን ልበላችሁ ቤተሰብ። ሩታዬ እግዚአብሔር ከአንቺ ጋር ይሁን፣ የሆድሽን ከጀርባ ያደርግልሽ። አይዞሽ እኛ እህቶችሽ ከጎንሽነት ጎንሽ። ይሄ ማይረባ ሲጀምር ይቅርም ብለሽ ወደ ህይወቱ ብታስ ወደ ህይወትሽ ብታስገቢው ምንም ይረባ ልጅ አይደለም ማለቴ። በቃ ለሰው ለሰው ደስታ ብቻ እየተንኳተተ ህይወቱን የሚያበላሽ ልጅ ነው እና በቃ ይሄ እንደዚህ አይነት ደግሞ እንደ ነፋስ የሚገለባብጠው አንዴ ወደዛ አንዴ ወደዚህ የሚል ሰው በህይወትሽ ቢመጣ ቢቀር ምንም ጥቅም የለውም፣ ራስሽን ከማቁሰል ውጭ። በጣም ያሳዘናል። ያ ሁሉ ውለታ የዋልሽለት ሰው በዚህን ያህል። እኔ ባይዘይ ማለት ነው፣ ቤተሰብ ያልተስማማበትን ነገር አታድርጉ። በዚህ ሰሙን ታሪክ አዳመጥኩኝና ወላጆች ተይ እያሏት ቤተሰብ ተይ እያላት የሆነ ልጅን ታገባለች። ከዛ እሱ ደግሞ በጣም ሰባብሯት። እንደውም የውሃ ሚዲያ ላይ ነው የተለቀቀው የዛሬ አመት መሰለኝ የተለቀቀውና እርጉዝ እያለች ብርጭቆ ተናዳ ስትሰብር ያንን ብርጭቆ ለምን ሰበርሽ ጅና አንሹ ሲላት፣ አላነሳም። እሷ ልከኛ ናት እና አላነሳም ብላ ስትለው እንግዲህ እርጉዝ ናት፣ የአራት ወር እርጉዝ ነኝ ነው ያለችው። እዛው በእግሩ ይረግጣታል ማለት ነው። ከዛ በኋላ እቺ ሴት በጣም በቃ ከፍተኛ ጉዳት ደርሶባት ብቻ በጣም ያስጠላል። እንትን ያልኩት ነገር ማለት ነው። እና ብዙ ጊዜ በሕይወታቸው ይሄ በትዳር አጋራቸው ሰው ያልተስማማበት ይሄ ቤተሰብ ወላጆች ያልተስማሙበት ጋ ብቻ መጨረሻ ሴቷ ብቻ ዋጋ እንድትከፍል ያደርጋል። እና ምንም ያስታወስኩት ነገር ያኔ ሩታ ከቤተሰቧ ጋር አብርሃምን ለማግኘት የፈጠረችው ጦርነት ነው ትዝ ያለኝ። ማለት ነው። ለዚህ ነው ነው ያልኩት። የምር ያኔ እኮ ገመድ ይዞ ሲዞር የሆነ ነገር ያለ እሷ መተንፈስ እንደማይችል ነበረ። ለነገሩ ብዙ ነገሮችን ተለወጠ። በቃ ምን ትሰራለታለች አሁን? እንደዛ ነው ብዬን ማስበው ማለት ነው። ለማንኛውም ሰው ሲገለባበጥ ደስ አይልም። አንተ የሰው ልጅ ነህ፣ አትገለባበጥ እሺ? በቃ ይሄ ወንድ ልጅ አቋም ሊኖረው ይገባል። በቃ ውሽሚትን ከፈለክ ወደ ሩታ ህይወት እየመጣ አትበጥብጥ፣ ሂድ ጥርግበል። በቃ እኛ እያገዝናት ልጁን ታሳድጋለች። ይኸው እግዚአብሔር ይመስገን፣ የሰው ፍቅር ይስጣችሁ። የሰው ፍቅር አላት እሷ፣ ሰው ሁሉ ይወዳታል። አላየኸም? እንደ በንትን ቀጥቅጣ ጌም ላይ ስታባረርህ፣ ቲክቶክ ብትል ዩቲዩብ ብትል በሁሉ ቦታ ተወዳጅ ናት ሩታ ማለት ነው። ስለዚህ አንተ መጣ ሄድ ከቀረህ አይዶንት ኬር አታስብልህ ምሽል ለማንኛውም፣ በጣም ነው ያሳዘነችኝ። እግዚአብሔር ከአንቺ ጋር ይሆን። የእውነት አንጀቴን የበላችኝና ማስለቅሳኛለችም። ብቻ ምን ማድረግ አይቻልም። አንዳንዴ ትዳር የድል ጉዳይ ነው መሰለኝና ና ይህ ለትዳሬ ብለው ከቤተሰብ የሚወጡ ራሳቸውን የሚጥሉ ሴቶች ጥሩ ትዳር አይገጥማቸውም የምሬ ነው የምላቸው።